ማለት አልበጋት በህልሜ መምጣቷም አንሷት ደሞ ምን ፈለገች ከኔ ምትመላለሰው ባይኔ ችራሽ ሚላ

እንዴት ናቸው የማናቸው አለን ማመሰግነው ቡሩካ 45 ሺህ ስለገባ ፈጣሪ አንተ ክብሩ ይስፋ የኔ ልዕልቷ የኔ ውበቷ የኔ ሸገሯ የጨረቃ የኔ አበባ ፕራፕሬ 80 ሺህ ስለገባች 18 ሺህ ስለገባች አንተ ያለበት ቦታ ከፍ ከፍ ከፍ በል ቀጣይ ማን ነው ወርቅዬ ቀጣይ ማን ነው ወርቅዬ? መቶ ሺ ትገባለች። ሰብስክራይብ ላይክ ሼር አድርጉ። ሶስታችን ወርቅዬ፣ ቡሩካ፣ ፍቅርዬ፣ ወርቅዬ፣ ፍቅርዬ፣ ቡሩካ፣ ፍቅርዬ፣ ቡሩካ፣ ወርቅዬ። ሰብስክራይብ ላይክ ሼር አድርጉ። በጣም ደስ ብሎኛል። ብትለይ በተላይ በተላይ በተላይ በተላይ ልዕልታችን ነገ ትልቅ የሆነ ሰርፕራይዝ ተዘጋጅቶልፀ ለእናንተስ ትልቅ አስገራሚ ህዝብ አፍ የሚያዘው ነገር ህዝብ ፈጣሪ ለዚች ልጅ ብቻ ነው ወይ እስከምል ድረስ ሚገርም ሰፕራይዝ ጠብቁ። ነገ በጉጉት ጠብቁ፣ በጉጉት በጉጉት እንሻላ ብላችሁ በጉጉት ጠብቁ። ይሄ ነው ብዬ አልናገርም፣ ብነግርም አታምኑም። ስለዚህ በጉጉት ነገ ልጃችን አስገራሚ ሰፕራይዝ ታመጣለች። ጠብቁ ጠብቁ። ሁለተኛ ደግሞ በሳምንት በኋላ እዚህ ዱባይ ላይ ካች አቶ ቡርካና ወይዘሪ ጣፋጮ ካች ዱባይ ካች በርኮድ ኮንቾ በልመና ሳይሆን በራሷ መተማመኗ እርዳታ ለምና ሳትሆን በራሷ መተማመኗ በጀግንነቷ በኩራትነቷ እ በማንነቷ አኳንት ከስራ ቀምጣለ ቁጥረ ቁጥሩ ከስረ አስቀምጣለሁ የሚባል የለም። እሱዋጋ በራሷ መተማመኗ በጀግንነቷ ነገ ዱባዬ ከሳምንቱ በኋላ ከች ማናት ጣፋጯ ፍቅርዬ ማናው አቶ ቡርኳ የተከበረ ቡርኳ አቶ የተከበሩ ቡርኳ ዋው አቤት ደግሞ ሲማቸው ሲመች ሲማቸው ሲመች፣ ደስ ብሎኛል። እንኳን ደሳላችሁላችሁም በእውነት በጣም ደስ ብሎኛል። ለምን ብትሉ ቡርኳ በአንድ ሳምንት ውስጥ ሀምሳ ሺህ መግባቱ በጣም ደስ ብሎኛል። ነገ ወዲያ አንድ ቪዲዮ ልስቀቅ፣ ሀምሳ ሺህ ይገባል። ነገ ይሄታችን ወይ ልጃችን የልጃችን ጨረቃ ነገ አስገራሚ ሰርፕራይዝ ለናንተ ታበረክታለች። ደስ አይለም? እሱ ፈጣሪ በታች እንደስታለን። በጣም ደስ ብሎኛል። ቤቷን ሰብስክራይብ ላይክ ሼር አድርጋችሁ 200 ሺህ አስገቡ። ጋና አስገራሚ አስገራሚ ነገር ይመጣል። ተከታታይ አስገራሚ አስገራሚ ይመጣል። ቤቱን ሰብስክራይብ ላይክ ሼር አድርጓት። በተለይ በተለይ ቤቱን ሰብስክራይብ አድርጓት፣ ሁለት መቶ ሺህ ያስገቧት። በጣም በጉጉት የምንጠብቅ ከባድ ነገር አለው ማለት ወዳለሁ። ትላንትና ብሩካ የሰራ ቪዲዮ ላይ ብዙዎቻችሁ አንተ ጎኖ ላይ መሆን አለብህ እንጂ እንዴት አንድ ላይ ከእሱ ጋር ትኖራለህ? አንድ ላይ እንዴት ከእሱ ጋር አንድ ላይ መኖር ፈልገህ እንዴት ታወራለህ? ብላችሁ ብዙዎቻችሁን በኮመንት ስርስብ ኮመንቱም አይቼዋለሁ። ሁለተኛ ደግሞ ብዙዎች ወርቅዬ ይንን ደውላችሁ፣ ወርቅዬ ምን አይነት ቪዲዮ ነው ብሩክ እና ፍቅር አንድ ላይ መሆኑ? አንቺ ምክንያት አለሽ አለሽ ለምን በጣም ትላንትና ሚዲያ ላይ ሰው ሁሉ እና ሚገባ ሰው እንግዲህ ያውቃል። ሙድ ሚያውቅ ሰው ያውቃል። ስለዚህ እኔ በራሴ በኩል አሁንም ነገም ዛሬም ደስ ብሎኛል። ለምን ለሰው ልጅ ግፍ አትስሪ፣ ለሰው ልጅ ግፍ አትስሪ። ለሰው ልጅ አንቺ ግፍ ማሰሪ ከሆነ መንገዱ ላንቺ ክፍት ነው። የትም ብትሄጂ ሰው አታጭም፣ የትም ብትሄጂ ለውጥ አታጭም፣ የትም ብትሄጂ መንገድ አታጭም። የትም ብትሄጂ ከፈጣሪ ጋር ሆነሽ ብቴጅ ቦታ ሁሉም ይቀናብሻል። ይቀናል ፈጣሪ ለአንቺስ ግን ገብተሽ ከሄደሽ አይቀናሽም። ገብተሽ ይህ ሰው እውነት ገብተሽ ከሄደሽ ይሰው ማነቱ ገብተሽ ከሄደሽ ሲያለቅሰ አስለቅሰሽ የምትጅ ሴት ከሆነ አስለቅሰሽ የምትጅ ወንድ ከሆነ ለአንተ መንገድ አይቀናም። መንገደሽ አይቀናሽም። አንቺ ብቻ ልብሽን ንጹ ይሁን። አንቺ ብቻ ልብሽን፣ በመልካም መንገድ ልብሽን ንጹ ይሁን በመልካም መንገድ አንቺ ስትይ ሰዓት የምትጂ ቦታ ሁሉ ለአንቺስ ይቀናል። መንገዶች ክፍት ነው፣ በእውነት ክፍት ነው። በማዕየ በዚች በልጅ ነዋያት በፍቅርዬ ነዋያት እኔ ከእሷ ብዙ ነገር ነው ተማርኩኝ። እኔ ከፍቅርዬ ብዙ ብዙ ብዙ ብዙ ነገር ነው ተማርኩኝ። ጌታ ምስክር ነው። እናንተ የተማራችሁ ብዙዎቻችሁ አላችሁ። ለህይወታችሁ ላይ በማንነታቸው ላይ በህይወታቸው ላይ ብዙ ነገር አስተምራለች እች ልጅ፣ ብዙ ነገር አስተምራለች። ከዚች ደግሞ ብዙ ነገር ተምርናል። የተማራችሁም አሉ እኛም ደግሞ ተምርናል። ምን ማለት ፈልጌ ነው? ብዙ ፋትና ሻግራለች፣ ብዙ ፋትና አልፋለች። ብዙ ወጣ ወርዳ አልፋለች። አልፎ ተርፎ ብዙ ነገር ተብላለች። እዚጋ የማንም ማንም ተቅማጥ ብዙ ነገር አውርቷታል። የራሱ ማንነቱ መያቅ ደደቦችና የራሱ ማንነት የራሱ ክብር መያቅ አንድ ኢከካም ኢከካም ብዙ ነገር ብሏታል። ነገር ግን ለማሰጣቸው ለፈጣሪ ነው ሰጠችው። ለፈጣሪ ነው ሰጠችው። አነጋገር ፈርታ ሳትሆን፣ አወራርቶ ፈርታ ሳትሆን፣ ማስመ መለሰ ፈርታ ሳትሆን ንቃ ነው የተናቀሰው። እናንተ ስትንቁ፣ እናንተ ሲያቆሽሹ፣ ንቃ ነው ማስመ መስጠቱ ፈርታ ሳይሆን ንቃ ሰው ንቃ ነው እናንተን ደግሞ ከተራ ጋር ከማንም ጋር ማትም መጣጠኑ የማንም ተራ ተራ ንቃ ነው እንጂ የምትተዋው ከእናንተ ጋር አንድ ሁለት ባር ማለስ መጽፈ ካብዷት ወይ ፈርታ አይደለም አንድ የሰው አክብሮት አላት ሁለት የሰው ክብር አላት ሶስት ህዝብ ብዙ ስለሚከታተላት አራት መልስ ምሰጥ ሰው እንደማትሆኑ አውቃ እናንተን ከቆሻሻ ጋር ቆጥራ እናንተ ንቃ ነው። ለእናንተ መልስ ያልሰጣቸው ይችል ልጅ ሚዲያ ለወጣ። እናንተ ግን እዚህ ጋር ወጣችሁ ለቃቃም ምድር ለቃቃምና ምድር ልቅምቅም ምድር ተቅማጥ ምን እንዳላችሁ፣ ያንዳንዱ ነገር ሰምታለች፣ ያንዳንዱ ነገር ይደርሳታል። ነገር ግን ገብታ ስለማትሄድ ገብታ ስለማትሄድ ሰው ልጅ ገብታ ስለማታቅ የሄደች ቦታ ሁሉም ይቀናታል። የሄደች ቦታ ሁሉም የራመደች ቦታ ሁሉም የያዘች ነገር ሁሉም ተግባር ነው የሚውለው። ለእሷስ? ለምን በንጹ ልበ ስለሆነ፣ እዚ ጋ እዚ ጋ አሁን ብዙዎቻችሁ የትላንትና ኮሜንት ላይ በብሩካ ቤት የተጻፈ ኮሜንቱ ያንዱን ሁሉም አይቻለሁ አላችሁ። አንዳንድ የራሳችሁ ሳትሸፍኑ የራሷ ያረረ የሰው ታማ ስላለች እንዳሉ፣ እናንተ እንደ እሷ ሆናለሁ ብትሉም አታገኙም። እናንተ እንደ እሷ ሆናለን እኛ ፈላጊ መቼ ነው የምናገኘው? እንደዚህ የምናንከበከበ ሰው ኬት ነው የምናመጣው ብትሉ አርባ ስምንት ሰዓት እናንተ ብትሰግዱም አታገኙም። እሷ አንዴ ወስዳለች እድሏን። ያም ሲሄድ ያን ለምነው ይመጣል፣ ግን አትቀበለው። ያ ሲሄድ ሌሎም ይመጣል፣ ግን አትቀበለው። ለምን? እሷ የወንድ ሱስ የለባትም። የወንድ ጋጋታ ሱስ የለባትም። ለምን ንጹህ ልባ አላት። ንጹህ ልባ አላት። ንጹህ ክብር አላት። የወንድ ጋጋታ አልትፈልግም። የወንድ የማንም ልቅምቅም፣ የማንም ሽንታም፣ የማንም ተቅማጥ፣ የማንም ቦርኮ፣ የማንም ፑጋም ማቶ እሷ ጋር ምኖር ሴት አይደለችም። እራሷ የምታስከበት ሴት ናት። ጨዋ የጨዋ ልጅ ናት። ከያገኘ ሰው ጋር የምትጋደም ሴት አይደለችም። አንዳንድ ቆሻሾች ያውርስኮ ምንቱን አይቼዋለሁ። ትክቶር የሚሰሩም አይቼዋለሁ። የማንም ልቅምቅም የሰው ልክ አያቅም ቢያቅም አይጠነቀቀም የሚባለው እንደናንተ ለቃቃሚ አይደለችም ለዛ ናንተ ሰው የምትሰድቧት ለምን ብሩካት እሷ ትናንትና ያለው ነገር በጣም ደስ ብሎናል ለምን ሚያውቅ ሰው ያውቃል ብቸኝነቱ ምን ያክል እንደከፋ ምን ያክል እንደሚጎዳ ያውቃል ነገር ግን ነገር ግን ለሷስ መልካም ነገር ቀረበ እንጂ መልካም ነገር ቀረበ እንጂ ክፉ ነገር አይደለም ክፉ የሚያስብል ነገር አይደለም። መጥፎ ኮሜንት የሚያስጽፍ ነገርም አይደለም። ወንድማችን ሂዱበት ማለት ችሉ ነበረ። እናንተ አፋቅራታሉ፣ አግባታሉ አላለም። ታላቅሽ ወንድምሽ ነኝ አለው። ታላቅ ወንድምሽ ነኝ። ከዚህ ለምንድን ነው የምትፈልጉት? እኔ ለአንቺስ ታላቅ ወንድምሽ ነኝ። እኔ ለእሷ ታላቅ ወንድም ሆናለው። ጎኖ ላይ መሆን ፈልጋለው። የሚያስቸግር ነገር እኔ ከእሷ ጋር አብረው ሁኜ መታገል ፈልጋለሁ የእኛ ቲክቶክ ሄደ ጀስት እኔ እንኳን ጥዬ ማሄድ አልፈልግም እኔ ጎኗ ላይ እንደ ታላቅ ወንድሟ ሆኜ እሷ እስከምትመረቅ ድረስ አግዛታለሁ አለኝ ከዛ ሌላ ምንድረ ክፉ ነገር የተናገረው ኮሜንት ለመታችሁ የምትሳደቡት ቲክቶክ ላይ የምታውሉት እናንተ ጭንቅላት የት ሄደ እናንተ ቆይ እናንተ በቃ እንደ ፈረስ ጋሪ አንድ ቦታ ብቻ የምታስቡት ምድር በግ ከበግም በግ ናቸው እናንተ እናንተ ከበግም በግ ናቸው። ከከብትም ከብት ናቸው። መጀመሪያ በራስሽ ያለው አጥፊ እና ልጅሽ ላይ ያለው ታጥፊ ያለሽ ሳ መጀመሪያ ራስሽ ያለው መጀመሪያ አጥፊ። አንዳንድ ቆሻሾች፣ ከሰው ጋር ማትመጥኑ ቦርኮች፣ የሰው ስም ማጥፋት አትሮጡ። መጀመሪያ ራስሽ አስተካክሪ፣ የራስሽ ኑሮ አስተካክሪ፣ የራስሽ ኑሮ አምሪ። መጀመሪያ ጀስት ይሄ እንኳን የምሰድብ ነገር አይደለም። ታላቅ እኔ ታላቅ ወንድሙ ሆኜ ጎኖ ላይ ሆናለ ማለት ምንድ ነው? ክፋቱ አግባብ የለውም። ምን አይነት ጥያቄ ነው የምትጠይቁ እናንተ? ቆይ ስድቡት።